አረ ጉድ! ይህን ጉድ አይታችኋል? ይሄን ባፉ የሚጸዳዳ ኮልኮሏም አይታችኋል? ተመልከቱ እንግዲህ እናንተ ወሃቢያዎች፣ ምን አይነት ጭካኔ ናቸው። ሌላው የሌላው ሃይማኖት ተከታይ እንኳ ሲያዝንላቸው፣ ምድረ መሀይም ደደም ቢላ አለይኩም ረሱል ሰለላሁ አለይሂ ወሰለምን የሚጠላ አካል ለእነሱ አለቀሰ፣ ሳቀ ማጨበጨብ፣ አሽቃበጠ። ምንድን ነው የሚገርመው? ተመልከቱ። ይሄ ኦፎ የሚባል ከርከሮ ማለት ነው፣ አሳማ። በተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ሞት ምክንያት አዝነናል። ለቤተሰቦቻቸውና ለመላው ወዳጆ መጽናናትን ያገኙ ያገኙ ዘንድ ጸሎታችን ነው። በዚህ አጋጣሚ አክራሪ እስላማዊ ቡድን የሆነው ወሃቢያ ብያ በእሳቸው ሞት እየተደሰቱ ይገኛሉ። እኛ ግን እኛ ግን ምንም እንኳን በሃይማኖት ባይመስሉንም ታላቅ አባት፣ ታላቅ ዋርካ፣ የሀገር ሽማግሌ፣ አስታራቂ፣ ለተገፉት ፍትህን ጠያቂ እንደመሆናቸው በመሞታቸው አዝነናል። እንዲያዘንክኑ ራቦ ከንቱ አሁ ልታዝኑ ይገባል። የእናንተን ቂጣጣቢ ስለሆኑላችሁ ማለት ነው። ምድረ ቂጣጣቢ ሁላ ኮልኮሏም አንዳችሁ ከአንዳችሁ አትለያዩማ። የሁለት ሳንቲም ገጽታዎች እኮና ምንድን ነው? የአንድ ሳንቲም ገጽታዎች እኮ ናችሁ። ምድረ ዲፍንቅል አሚሮ የሌላችሁ እናንተ በሰው ቅርጽ የተሰራችሁ እንስሳ ከብቶች፣ የከብት ቀንድ ከብት እንኳን አይደላችሁ፣ እናንተ ቀንድ ናችሁ። ሊያዝኑ ይገባን። አክራሪ ውላ ውሃቢያ ነው እንጂ አክራሪ ውሃቢያ ግን ብነሱም ወተደሰተ ምድረ ቀብረ አምላኪ፣ ሰው አምላኪ፣ ሙታን አምላኪ ሁለታችሁም አንድ ናችሁ። ተመሳሳይ ማለት ነው። ይሄ ባፎ ሲጸዳዳ የነበረ ከንቱ እኮ ነው። እንደው ሱብሓነክ የጀልና ጥግ በየቦታው ቄራት የሚቀሩት የሚማሩትን ስታው በቃ ላደለም እስላማዊ ትምህርቶች እየተስፋፉ ህዝቡ እየነቃ እየተነቃቀ ያለ ይመስላል ስንት ዲፍን ስንት ዲንጋ ከድንጋ የበለጠ እኔ የአይሁድ ዲቃላ ተቀላቅሎበት መሰለኝ እኔ አንዳንድ ሰዎች ላይ ስታው የአይሁድ ስርዓት ያላቸው አይሁዶች ምግብ ተብሎ ነው እየተጠቀሱ ታውቃላችሁ። በጣም ነው የተወገዙት በቁርአን ነብያቶችን በማሰቃየታቸው ምክንያት ማለት ነው። ጻዲቃትን ጻዲቆችን በማከራታታቸው ምክንያት ተወግዘዋል። እንደ ድንጋይ ልቦቻቸው ደረቁ። ከድንጋይ ውኃ ይፈልቃል ተብሎ ከድንጋይ እንኳን እንደባሱ ማለት ነው። ሌሎች ደግሞ እንደ እንሰሳ ተጠቅሰዋል። ወይም ደግሞ ከእንሰሳ የበለጡ ተብለው ማለት ነው። ከእንሰሳ የበለጡ ተብሎ ተጠቅሰዋል እነዚህም አሁን አሁን ላይ የምናያቸው በሀጅ ሙፍቲ እንድሪስ ሞት እንግዲህ ስንቱን አየነው ስንቱ አቋመ ቢስንም አየነው እንዴ እኔ የተሳደቡትን እንኳን ሞት አልሐምዱሊላ ያሉትንም አልደግፍም አልደግፍም ስል አልቃወምም የሚያውቁ ሸሪአን የሚያውቁ ሁክም የሚያውቁ ከሆኑ ሀቅ ሊኖራቸው ይችላል ግን እኔ ጃሀል ነኝ አዎ ትክክል ናቸው ብዬ እነሱንም አልደግፍም ነገር ግን ይሄ ቁርአን አያ ጋራ የሽማግሌ እያለቀሰ ብለው የቁርአን አያ ጋራ በነጃሽ ዘመን የወረደውን የቁርአን አያ ጋራ እያገናኙ ሲቦስቱ የነበሩ እማከብራቸው እማከብራቸው ሰዎች ራሱ ማለት ነው ዛሬ ንቄያቸዋለሁ ኖኖት ኖት እላቸዋለሁ ለምን ይዋሻል ከምኑ ምኑ ነው የሚገናኘው? ምኑ ከምን ነው የሚገናኘው? እዚህ ጋር ውሃብያ ሶፍያ እያሉ የማያውቁት ነገር ውስጥ ገብተው እያቦኩ ከዚህ መጥተው አለቀሱም ባቸው ፈሰሰ፣ አዘኑ። እኔ ዝን ላርክ ምድረ ቀርቃቦዎች እናንተን ነቦ ሀያ አንደኛው ክፍለ ዘመን የሰለጠነ የተማረ ምድረ መሀይም ደድም፣ በምንድን ነው የሚሰለጥ? የኢትዮጵያ ህዝብ ሲጀምር ሀያ አንደኛው ክፍለ ዘመን ይኑር፣ የማንኛውም ዘመን ይኑር፣ አይሰለጥንም። አይሰለጥንም ወይ በሃይማኖቱ፣ አይሰለጥን ወይ በምኑ፣ አይሰለጥን ወይ በአለማዊ፣ አይሰለጥን። ምድረ መሀይም ደድም ገገም እዚያ ረሱል ሰለላሁ አለይሂ ወሰለምን እየተሳደበ እዛ ደግሞ ሶፍይና ቀብር አምላኪን ሲያወድስ ታውታላችሁ። ምድረ ቀብር አምላኪ አንተ ሰው አምላኬ ስለሆን ካው ቀብር አምላኪ ሙታን አምላኪ እነሱን ተወዳለህ። አላህን ይሳደባን አላህን እናመልካለን ብለው ቀብር ለቀብር የሚንከራተቱ ከንቶዎችን ደግሞ ታወድሳለህ። ምድረ ቀርቀቦ ኮልኮሏ ቂጥህን ማትታጠር ከንቱ ከርፋፋ ቅርፈፍ እንዴት አንቀራፈፋችሁ? ቅሩ አቦ እናንተም እነዛ ቀብር አምላኪዎችም ተያይዛችሁ ገደል ግቡ። ገደል ያስገባችሁ መሀይ ማንደደም